ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉን በአክብሮት እጋብዛለሁ። መልካም ቆይታ አቶ ሳዴቅ ሚስጥሩን በሚኒና እንዲሁም ደግሞ በሶመር መካከል ያለውን ግንኙነት ከዚህ በተጨማሪ ስለ ኬራ ካወቀ በኋላ በመጨረሻም ልጁን ይዞ ወደ ቤት ለመሄድ ቱርካንን ምጇን ያዝ እያደረገ ወደ ቤት እንሄድ፣ ተነሽ ሻንጣሽን ይዘሽ እያለም ሳብስ ያደርጋት። አባዬ እኔ አልሄድም፣ ከዚህ ቤት አልሄድም። ምንድን ነው ያልሽው? አንቺ ልጅ ምንድን ነው የተናገርሽው? አልሄድም ነው ያልሽው? የኔ ልጅ ሁሉን ነገር ቋውቀሻል ራስሽን ሻ ነበብሹ ሚስጥሩን ራስሽን ሻ ነበብሹ እያጃጃሉሽ ኖረዋል እነዚህ ሰዎች የተፈጠረውን ነገር እያንዳንዱ ሚስጥር እዚህ ላይ ዝርግፍ አድርጎ ጽፎልሽ አስረድቶሻል ሰምተሻል እውነቱን እንግዲህ ይህን ሁሉ እውነት ካወቅሽ በኋላ ምን ማለት ነው አልሄድም ማለት ከዚህ ቤት አልሄድም ማለት ምን ማለት ነው አባዬ እኔ መሄድ አልፈልግም አልሄድም አባዬ እያለች ስትናገር ሩችያንና እንዲሁም ደግሞ ሶመርም እየተያዩ በጣም ደስ ይላቸዋል። እየተንቀጠቀጠ ራሱን ለመቆጣጠር እየከበደው ሳዲክም ይናገራል። በእውነት እልሻለሁ የተናገርሽውን ነገር በፍጹም አላገናዘብሽም ወይም ደግሞ አላቦቅሽም ወይ ደግሞ በቃ መረጋጋት ተስኖሻል ደንግጠሻል። ለማንኛውም አሁን ተረጋጌውልሽ የእኔ ልጅ። መሄድ ይኖርብናል ከዚህ ቤት መሄድ ይኖርብሻል። እንሂድ እያልኩሽ ነው ልጅ አብረን እንሂድ ከዚህ ቤት እንውጣ ከእነዚህ ሰዎች ጋር አንቺ እዚህ ቤት ውስጥ መቆየት የለብሽም አባዬ እባክህን አታስገድደኝ መሄድ አልፈልግም ብላ በድጋሚ ስትናገር አንድ ጊዜ ሩችያንን አንድ ጊዜ ሶመርን እየተመለከተ የሚያደርገውን ነገር ግራ ይገባዋል ሩችያንም አይኖቿን ከፍ እያደረገች ምንም ማድረግ አይቻልም በሚል መልኩ ለሳዲክ ምልክት ትሰጠዋለች። ምንድን ነው እሱ ቆይ ልጅ ፈርተሻቸው ነው ከእኔ ከአባትሽ ጋር ለመሄድ ፈርተሽ ነው እነሱን አስፈራርተውሽ ነው ወይ? እኔ እኮ ከጎንሽ ነው ያለሁት፣ አባትሽ ነኝ። ማንንም ሰው መፍራት የለብሽም። እኔ እኮ አባትሽ ነኝ። መሄድ እንችላለን ነኝ ሄድ እንሂድ። በቃ እኔ ልጅ ባክሽ ማንንም መፍራት የለብሽም። አባዬ የኔ ቤት እዚህ ነው። ቤት እዚህ ነው። ከዚህ በተጨማሪ ሶመር ባሌ ነው። የዚህን ጊዜ ሳዲቅ እየተንቀጠቀጠ ግራ ይገባዋል። ሩቺያንና ሶመርም በጣም ደስ ይላቸዋል። እኔ ማንንም አልፈራም አባዬ እዚህ ቤት ውስጥ ይሄ ቤት የኔ ቤት ነው። አንቺ ልጅ ታምሻል ማለት ነው። ቤት እሸት እንደሆነ እኔ ያሳይሻለሁ እያለ እጇን ይዞ ሳብ ሲያደርጋት፣ ሶመርም ጠጋ እያለ አባት ሳዲቅ አንተ እንዳደፈር ይኸውልህ፣ በድጋሚ ስሜን እንዳጠራ ዞር በል ብያለሁ። ከመንገዴ ላይ ዞር በል አንተ ልጅ። አባት ሳዲክ እኔ አንተን ለመደፋ ለመደፋፈር ብዬ አይደለም። ይኸውልህ፣ ዝም በል ብያለሁ አንተ ልጅ። አፍክን ዝግ። አንተ ከዚህ ውጭ ምን እንድንታረገኝ፣ ከዚህ ውጭ ምን መደፋፈር አለ አንተ ማትረባ። የምትችለውን በአቅም የምችለውን ሁሉ እኮ አድርገሃል እኔን ለማዋረድ። አሁን ዞር በልልኝ ከመንገዴ ላይ ዞር በል ብያለሁ። ሩቻንም ትናገራለች። አቶ ሳዲክ እባክህ ተረጋጋ፣ ተረጋጋ። አንቺ ዝም በይ ምንም ነገር ለመናገር እንዳትሞክሪ ዝም በይ አሁን የኔ ልጅ በእነዚህ ሰዎች መካከል አንቺ መቅረት የለብሽም። እዚህ ቤት ውስጥ ምንም አይነት ቦታ የለም ላንቺ፣ ልጄ እኔሄድ ብዬሻለሁ፣ ልጅ። እንሄድ አባዬ። እኔ መሄድ አልፈልግም፣ ከዚህ መሄድ አልፈልግም። አልሄድም አባዬ። ሶመርም ይናገራል። አባት ሳዲክ፣ እሷን ማስገደድ አትችልም። ቱርካን ህጋዊ ሚስቴ ነች፣ ሚስቴ ነች። እሷ መሄድ ካልፈለገች አትሄድም በቃ። እሱ የተናገረው ነገር እውነት ነው። ልጄ መሄድ አትፈልጊም? በግንባሯ ምልክት እየሰጠች አልሄድም ትላለች። በእውነት በጣም ነው ያፈርኩብሽ ልጄ፣ በጣም ታሳፍሪያለሽ እያለ እየተናገረ ላይ እንደ ብደት እያደረገው አቶ ሳዲክም በፍጥነት ቤቱን ለቆ ይወጣል። ሶመርም ወደ ቱርካን ጋር ቀረብ እያለ የኔ ውድ ቢላትም ጥላው እያለቀሰች፣ ቱርካንም ሁለቱንም ትታቸው ትሄዳለች። ሊከተል አሲል እምሮችን ያን ትናገራለች። ተረጋጋ ተረጋጋ፣ ብቻዋን ትሆን ማልቀስ ካለባትም ታልቀስ። ብቻዋን በውስጡ ያለው ስሜት በሙሉ መውጣት አለበት። ከዛ ከተረጋጋች በኋላ ታወራታለች። ቱርካንም ወረቀቱን ይዛ ወደ ክፍሏ ከሄደች በኋላ አልጋው ላይ ተወረውረዋለች። በሌላ በኩል ሳዲክ መኪናው ውስጥ ገብቶ መኪናውንም በፍጥነት እያሽከረከረ እየሄደ ባለበትም በመስታወቱ ውስጥ አሻግራ ትመለከተዋለች። በመጨረሻም ቱርካን ስቅስቅ እያለችም ታለቅሳለች። አቶ ሳዲክ በመጨረሻም የተወሰነ ከተጓዘ በኋላ መኪናውን አቁሞ ለመተንፈስም በጣም ይቸግረዋል። ተንፋሽም በጣም ያጥረዋል። ስቅስቅ ብሎ እያለቀሰም ራሱን ይይዛል። በሌላ በኩል እናትና ልጅ ሩጫንም ትናገራለች። በፈጣሪ ፍቃድ እንግዲህ ቱርካን ያደረገችው ነገር እጅግ መልካም ነው። አይ የተመለከት ካደለ ከአንተ ጎን ቆመች፣ በመጨረሻም ጥላ አልሄደችም። ይውልህ ታውቂያለሽ፣ የማየ ጥላኝ ትሄዳለች ብዬ ነበር የጠበቅኩት። ምንድነው ማድረግ ያለብኝ? ቆይ የማየ፣ ሁሉም ነገር እኮ እየተባባሰን የመጣው ችግር ሁሉ እየተደራረበ ነው። እንደዚህ ድረስ መድረስ አልነበረበትም። ምን እያልክ ነው ልጄ? ሁሉም ነገር እኮ እየተስተካከለ ነው አይታየህም እንዴ? እሷ እኮ ይኸውልህ፣ ቱርካን ከዚህ ቤተሰብ ጋር አባል እንደሆነች አረጋግጣለች። በቃ ከእኛ ጎን ነው ያለችው። አሁን ሶመር ባለቤቴ ነው አለች፣ ቤቴ ይሄ ቤት ነው ብላለች። እውነቱን ለመናገር ይኸውልህ ልጄ፣ ከዚህ በኋላ በሞት እራሱ አልፈራም። እኔ በጣም ነው ያኮራችኝ በእውነት። እማዬ ይኸውልሽ፣ የአንቺ ችግር ቱርካን ከእኒ ጎን መቆሟ እና ለመቆሟ አይደለም። የአንቺ ችግር ይኸውልሽ፣ ከቤተሰቦቿ ጎን ትሆናለች ወይስ ደግሞ አትሆንም የሚለው ብቻ ነበረ። በእርግጥ የተናገርከው ነገር እውነት ነው። ይኸውልህ ሴት ልጅ ከቤተሰቦቿ ካልተነጠለች በፍጹም ቤቱን የባሏን ቤት አታሞቅም። አይገባህም እንደ አንተ። እኔ ከመጀመሪያው ጀምሮ እየተዋጋው ነበረ ለአንተ ትዳር። አሁን ተመልከት። በእኔ መንገድም ሆነ በማንም መንገድ ሁሉም ነገር ተስተካክሏል። ተመለከትክ አደለም እንዴ? አባቷ ጀርባውን ሰጥቶ እኮ ነው እየሮጠ የወጣው። ዞር ብሎ ራሱ እኮ አልተመለከታትም። ምን እያልሽ ነው ያለሽው? እንዴት ነው ታዲያ የሚያስደስተው? ንገሪኝ፣ ምኑ ያስደስታል? ቱርካንና አባቷ እንደዚህ በመጣላታቸው ምኑ ያስደስታል? ንገሪኝ። በዚህ ነው የተደሰችው? አባቷ እኮ የእኔ ጥላት አይሆኑ ከዚህ በኋላ እኮ ልክ እንደ ጥላት ነው የሚያይ። ሁሉም ነገር እየባሰበት ነው ማየ እንዴት ነው እኛ ደስተኛ ምን ሆነው ንገሪ። በእውነት አልገባህም ማለት ነው ልጄ። ይኸውልህ አቶ ሳዲቅ ላንተ በጣም ትልቅ ውለታ ነው አለልህ። አልተመለከትክም ማለት ነው ልጄ። ይኸውልህ አቶ ሳዲቅ ያንም ሚስጥር ሚስጥሩን የያዘውን ደብዳቤ ይዞ መጥቶ ሁሉም ነገር እንደዚህ ይፋ ባይወጣ ኖሮ ቱርካን ጥላት ይህን ነበር። ሚኔ ስትመጣ ያቺ ነፃ ልጅ አስረክባ ቱርካን ጥላ ነበር የምትሄደው፣ ወደ እናቷ ቤት ነበር የምትሄደው። ይኸውልህ ኒሃት ይሄን ይህንን ደብዳቤ ጽፎ ሚስጥሩን በመንገዱ በእውነት ላለው ጥሩ ነገር ነው ያደረገው። በመጨረሻ አንተ ነፃ ወጥተሃል ልጄ ቱርካንም ብትሆን እኮ ነጻ ወጣለች አይደለም እንዴ? ማየ ስለዛ ፎቶዎች የነበረው ችግር ሁሉ ነፃ እንደወጣች በደንብ አርጎ ጽሁፍ ላይ ተጽፏል። ስለዚህ ቱርካን ነፃ ነች አሁን፣ ማየ እሱ ስለከነ እሷም ነጻ ወጣለች። እያለችም አይኖቿን ወደ መሬት ስታዘገዝግ እናቱን እየተመለከተ እኔ የምለው ግን ማየ፣ ይህም ሚስጥር ታውቂ ነበር አይደል? የቱርካንም ሚስጥር እንጂ ከፈርት ጋር በነበረው ነገር፣ በፎቶ ምክንያት ቱርካን ተወቃሽ ስትሆን ቱርካን ምንም ጥፋተኛ እንዳልሆነች ታውቂ ነበር አይደለም? ማየ አሁን ተረጋጋ ልጅ። ዋናው ነገር ነገሮቹ መስተካከላቸው ነው። ሁሉንም ነገር አውቃለሁ እንግዲህ ሌላ ነገር መነጋገር አስፈላጊ አይደለም። ጉዳዩን እዚህ ላይ እንዝገው ልጄ። ይህንን እውነት እያወቅሽ እማዬ፣ ለእኔ ግን አልነገርሽኝም። ቱርካን ሁልጊዜም ጊዜም ጥፋተኛ እንደሆነች እንዳስብ አድርገሽኛል። እውነቱን እያወቅሽ ግን ለእኔ አልተናገርሽም። ምን ዋጋ አለው ልጄ። ምንድን ነው የምታወረው? ያለፈ ታሪክ እኮ ነው። እኔ ይህን እያነሳው ለአንተ ተጨማሪ ሸክም የሆነ ሀሳብ በፍጹም ለአንተ ማቅረብ አልፈልግም። ለዛ ነው አልናገሩ። ምንም ተባለ ደግሞ ምንም። አንተ ሚስትህን ታምናት ነበር አምናሃታል። ስለዚህ ዝም አልኩ። በቃ ሁሉም ነገር ቀላል ነበር። ይኸውልህ ልጄ። ምንድን ነው ቀላል ነው የምትይው? ንገሪኝ፣ ምንድን ነው ቀላሉ? በዚች በተረገመች ሚኔ በምትባል ሴት እኮ ቱርካን ስትሰቃይ ነበር ስትሸማቀቅ ነበር በሷ ወጥመድ ውስጥ ወድቃ ለምን ነው ያልተናገርሽው አንቺ እንዴት ዝም ትይኛለሽ ይህን ሁሉ ሚስጥር እያወቅሽ ቱርካን ንጹህ እንደሆነች እያወቅሽ እንዴት ዝም ትያለሽ ከሚኔ ጋር በሚኔ ጨዋታ ተሳትፈሻል ማይ አግዘሻታል አንቺ ይኸውልህ እኔ ዝም ያልኩት ለአንተ ብዬ ነው አንተ በጣም ብዙ ችግሮች ነበሩብህ ስለዚህ እያሰብክ ደግሞ እንድትጨነቅ በፍጹም አልፈልግም ነበር ይህንን ነገር ደግሞ አንተ ብታውቅ ይህን ሚስጥር ብታውቅ ሚኔ እንዳቀናበረችው ብታውቅ ኖሮ ሚኔን ትገላት ነበር ገዳይ ተወን ነበረ ለአንተ ብዬ ነው እኔ ዝም ያልኩት እንደዛ እንዲሆን ነበር የምትፈልግ ሳድቅም ብላተና አዳሩ ጃንም ጥላው ትሄዳለች። በሌላ በኩል ሳዲክም በጣም በንዴት ወደ ቤት እንደደረሰ ናስሪንም ትጠይቀዋለች። እስከዚህ ሰዓት ድረስ ለምንድን እንደ ያመሸው፣ የት ነበርክ? ወደ ውስጥ ንግባና አረፍ ብለን ብለና አውራሻለሁ። ወደ ቱርካን ጋር ሄጄ የነበረ። ምን ተርጉማለሁ? ሳዲክ እዛ መሄድ ምን ተርጉማለው? እሺ ንገሪ፣ ምን ማለት ነው ንገሪኝ። እስኪ ምን እያልሽ ነው ያለሽ? ይሄን እውነት እያወቅሁ ዝም ማለት ነበረብኝ? ልጃችን እንደተካደች መጫወቻ መጫዋቻ ጅላጅል እንዳደረጓት እየሰማው እሷ ጋር መሄድ አልነበረብኝ ይባስ ብሎ በአንድ ጣሪያ ውስጥ ሁለት ሴቶችን እያስተዳደረ ሶመር የሚባል የማይረባ ቅምጡን ከሚስቱ ጋር አንድ ላይ እያኖረ መሄድ የለብኝም ይሄ ብቻ እኮ አደለም የሚያሳፍረው ይባስ ብሎ የጣውንቷን ልጅ እያጫወተችና እያሳደገች ነው ያለችው ይህን ሁሉ እያወቅሽ ለምን ሄድክ እንዴት ትኛለሽ ንገሪኝ ምን ማለት ነው ንገሪኝ እስኪ አስረጂ እንዴት ነው ዝም ብዬ ቁጭም ብሎ ወደዛ ለምን እንድሄድኩ ታውቂያለሽ የልጅን አይኖች ለመክፈት ነበር የሄድኩት ሁሉን ነገር እንድታውቅ እውነታውን እንድታውቅ ልጄ ነበር የሄድኩት። በመጨረሻም እጇን ይዤ ወደ ቤቷ ልመልሳት ነበር የሄድኩት። ምክንያቱም እናቷ ዝም ብላ ነበር። ሁሉን ነገር አውቃ ዝም ብላለች እናቷ። ከዛ ከሲኦል ቤት በፍጹም ልታስወጣት ፈቃደኛ አይደለችም። ናስሪንም ትናገራለች እየታለ የ? ታዲያ ቱርካን አብራ መች መጣች? አብራ አልመጣችም እኮ ይዛት መታል። ንገረኝ እሷ ልጅ ፈርታ ነበር በጣም ፈርታ ነበር። ደንግጣ ነበረ በተፈጠረው ነገር ደንግጣለች። በእነሱ ፊት ለፊት ቆማ መናገር አልፈለገችም። ነገር ግን እውነቱን ተናግር ያለው እውነቱን አውቃለች። ነገ ወይም ደግሞ ከነገ ወዲያ እሄዳለሁ ድጋሜ። እኔና እሷ አባትና ልጅ ቁጭ ብለን እናወራለን። በመጨረሻም አባቷን ተከትላ ወደ ቤቷ ትመጣለች። ትመለከቻለች። ሳዲክ፣ አንተ እንደምትናገረው ሁሉም ነገር ቀላል ቢሆን እንዲሁም ደግሞ እኔ ማድረግ ያልቻልኩትን ነገር አንተ ማድረግ ብትችል በደንብ አርጌ አደርገዋለሁ። ይኸውልሽ፣ እዚህ ቤት ውስጥ አንቺ ነበርሽ ሁሉን ነገር የምትቆጣጠለው፣ አይደለም? እኔ ምንም ነገር ማድረግ የምችል ሰው አይደለሁም። አይደለም? አንቺ ብቻ ነሽ ሁሉን ነገር የምትሠሪው፣ አይደለም? እንዴ ናስሪ፣ ሚስጥር ሁሉ የምትደብቂው ለዚህ ነው። ይኸውልሽ ሳዲክ እያልኩት ያለሁት ነገር ግልጽ ለማድረግ ያክል ቱርካን ሁሉንም ነገር ከመጀመሪያው ጀምራ ታውቃለች ብላ ስትናገር፣ ሳዲክም ይደነግጣል። ታውቃለች ነው ያልሹ? አዎ ሁሉን ነገር ታውቃለች። ለዚህ ጉዳይ አዲስ አይደለችም። ዛሬ አይደለም ያወቀችው። ስለሚኔ፣ ስለ ልጇ ሁሉን ነገር ታውቃለች። እየተደናገጠም ሳዲክ ይናገራል፣ ናስሪን እየተናገርሽ ያለሽው ነገር ምን እንደሆነ ይገባሻል? ግን ቱርካን ሁሉን ነገር ታውቃለች እቆያልሽ ነው ያለሽው? አንቺ እንደ እናትነትሽ ግን እንዴት ይህን ሁሉ ነገር ይዘሽ ተቋቁመሽ ዝም ብለሽ እንዴት ትመለከቻታለሽ? ምን አይነት ሞራል ነው ያለሽ? እያለም ይጮህባታል ሳዲክ። ይኸውልህ እኔ በምንም ነገር አልተስማማሁም። እኔ ተስማምቻ አይደለም እሷ እዚያ የተቀመጠችው። ይህንን ደብዳቤ ይኸውልህ፣ እዚያ ሄደህ አንተ ባትሰጣት ኑሮ ተመልሳ ወደዚህ ቤት ትመጣ ነበር። በመጨረሻም ሁሉ ነገር ከተስተካከለ በኋላ ሚኔም ከተሻላት በኋላ ተመልሳ ወደ ቤታችን ትመጣ ነበር። ነገር ግን ሁሉን ነገር አበላሸው። አዎ፣ እርግጠኛ እንዲሆኑ አደረግክ። ሶመርና ቱርካን እዛው አብረው እንዲኖሩ አደረግክ አንተ። ስለዚህ ያንችን የናስሪን የተወዳጇን እናት እቅዷን አበላሸው ማለት ነው አደለም? በእርግጥ ምን ታደርጊ ናስሪን፣ ምን ታደርጊ። እኔና አንቺ የተገናኘነው ነው ክርቢት በመስራት ነበር አደለ? እኔን እንደምንም አትቆጥሪኝ። እነሱ የሀብታም ቤተሰብ ስለሆኑ አሯሩጠሽ ልጄን ይችን ምስኪን ልጅ እዛ ሀብታም ቤት ውስጥ ጣልሻት። እኔ ድሃው እነሱ ቤት ጋር ሄጄ ልጅን ለማምጣት ስሞክር ተዋርጄ መጣሁ። እንደምንም እንኳን አልቆጠሩኝም እያለየ ጮኸ ሲናገር ዶኑሽና ደሪያና መስዩት ተደብቀውም ያዳምጣሉ። በጣም ነው የምታሳፍሪው ናስሪ፣ በጣም ታሳፍሪያለሽ። ቱርካንም ብትሆን ታሳፍራለች። አሳፋሪዎች ናቸው። እየተናደደችም ትናገራለች። ምን አይነት መጥፎ ጊዜ እንዳሳለፍኩ አንተ የምታውቀው ነገር የለም ሳዲክ። ምን ያክል እንደተዋጋሁ አንተ በፍጹም አታውቅም። ነገር ግን አንተ ሁልጊዜም ቢሆን እኔን ነው ተወቃሽ የምታደርገው። ለዚህ ጉዳይ ምንን ተወቃሽ እያደረግም አንተ ነህ የምታሳፍረው ሳዲክ። ለማንኛውም እኔ እየሄድኩልሽ ነው ያለሁት ናስሪ ብሎ በሩን ከፍቶም ጥሏት ይሄዳል። ልጆቹም መለከቱ ይደነግጣሉ። ናስሪንም እየተከተለች በሩ ጋር ቆማ ሳዲክ፣ ይኸውልህ አሁን ጥለህ የምትወጣ ከሆነ በፍጹም ተመልሰ ወደዚህ ቤት እንዳትመጣ። ዝም ብሎ ከተመለከታት በኋላ በመጨረሻም በሩን ከፍቶ ሳዲክም ጥሏት ይሄዳል። ልጆቹም እየሮጡ ወደ ውጭ ወጥተው አባታቸውን እየተጣሩ ቢከተሉትም መኪናውን በፍጥነት እያሽከረከረ ሳዲክ ጥሏቸው ይሄዳል። መስትን በጣም እያለቀሰ ባለበትም ናስሪን ከልጆቹ ጋር ሆና ማረጋጋት ይጀምራሉ። በመጨረሻም ደሪያም እየተናደደች እማዬ እንዴት ዝምት ያለሽ? እህታችን እንደዛ ስትሆን እንዴት ዝምት ያለሽ? ደሪያ እባክሽ የማታውቂው ነገር ላይ ጣልቃ አትግቢ። ምን ያክል ከባድ ጊዜ እንዳሳለፍኩ ማቀው እኔ ነኝ። አባታችሁ እንዲሁም ደግሞ እናንተ አታውቁም። እማዬ እንደዚህ ዝም ያልሽ አንቺ ለጎረቤቶች ለዘመዶች ክብር ምናምን እያልሽ ነው። ልጅቷ ግን በጣም አስከፊ ሁኔታ ውስጥ ነው ያለችው። ደሪያ እንግዲህ ተጨማሪ ነገር አትናገሪ። እኔን ሁሉም ሰው አውቋል፣ ጎረቤት አውኳል፣ ዘመድ ያውቃል፣ አባታችሁ አውቋል፣ እናንተ አውቃችኋል። ምንም የተደበቀ ነገር ነገር የለም እኔ ምን ማድረግ እችላለሁ፣ ንገሪኝ ደሪያ። እህታችሁ እርጉዝ ነበረች፣ ከዛ ቤት እኔ ባስወጣት ምን ጥቅም አለው? ንገሪኝ። የዛን የተረገመ ልጅ በሆዷ ይዛለች። ምን ማድረግ እችላለሁ? ጸንሳለች። አባታችሁ ደግሞ በተቃራኒው አደረገ። ተመልከች፣ እሱ በንዴት ሄደ፣ እጇንም ይዞ ለማምጣት ሞከረ። ነገር ግን ተሳካለት ወይ? ንገሪኝ፣ እህታችሁ መታለች ወይ? በፍጹም አልተሳካለትም። ይባስ ብሎ እኔን ተወቃሽ አደረገ፣ ጥፋተኛ አደረገኝ። እኔ ከጥሩ ቤተሰብ፣ ባለ ሀብቶች ከሆኑ ሰዎች ጋር አገናኘው፣ በመጨረሻም አጋባው። ለልጅ ጥሩ ነገር ተመኝቼ እንጂ እንደዚህ በስቃይ ውስጥ እንድትኖር የምትፈልግ ምን አይነት እናት ነች? ንገረኝ እስኪ ደርያ። ማድረግ የምችለውን ሁሉን ያደርግ ያለው ደሪያ ነገር ግን ሁልጊዜም እኔ እንዲለያዩ በፈለግኩ ቁጥር ከፊት ለፊቴ እየቆመች ልጄ ታስቸግረኛለች። እባክሽማ እየታገሽ አሁን አደለም ትለኛለች። እኔ ምን ላደርግሽ ደሪያ ነገሬ ምን ላድርግ እያለችም ታለቅሳለች። በሌላ በኩል ቱርካንም የምኔን ልጅ እያጫወተች ደብዳቤውንም ደግማ ደርጋግማ እያነበበች ነው። በዚህም ዓለም ሶመር በሩን ከፍቶ ወደ እሷ ጋር ይገባል። በመጨረሻም ከጎኗ ተቀምጦ በእጁም እጇን ያዘዝ ሲያደርገው እጇንም ታሸሽበታለች። እኔ ከአባቴ ጋር አልሄድኩም ማለት ለአንተ ይቅርታ አድርጌላለሁ ማለት አይደለም። አውቃለሁ፣ አውቃለሁ። በመጨረሻም ደብዳቤውን ከእጇ ላይ ተቀብሎ፣ ነገር ግን ይኸውልሽ፣ ቢያንስ ቢያንስ አሁን ሁሉም ነገር ግልጽ ወጥቷል። የእኔንም ጥፋት ተቀብያለሁ። ይኸውልሽ፣ ስህተቴን አምኛለሁ። ከዚህ በተጨማሪ ስለ አንችም አውቅያለሁ። ደግሞ ይኸውልሽ፣ እኔ አልጥሳሳትኩም ነበረ አንችን ማመኔ ጥሎ እንዳልጣለኝ አውቅያለሁ ሰዎች የፈለጋቸውን ቢያወሩ እኔ ያን ጋዜጣ ተመልክቼ በፍጹም አልጠረጠርኩሽም ነበር። አመኘሽ ነበር። ነገር ግን የሚኔን ክፋት ደግሞ ተመልከች። እሷ በዚህ መልክም አጠምዳሽ እንደነበር አውቀናል። እኔም ብለው ግን ለምንድን ነው ስለዚህ ጉዳይ ያልተናገርሹ? እንደውም ጥሩ የሆነው ስለዚህ ጉዳይ አለመናገሬ ነው። በዚህ ምክንያት ነው። ይኸውልህ፣ ይቺ ምስኪን ልጅ በህይወት ያለችው፣ ልጅ በህይወት ያለችው በዚህ ምክንያት ነው፣ ባለመናገሬ። በዚህ መሀልም ቱርካን ሆዷ ውስጥ የህመም ስሜት ይሰማታል። ለማንኛውም ይኸውልህ፣ ነገ ቀጠሮ አለኝ። ዶክተር ጋር ሄዳለሁ። ከዚህ ቀጠሩ በኋላ ሁሉም ነገር ያበቃለታል። ይውልን ሁሉም ነገር ያበቃለታል ማለት ምን ማለት ነው? በመጨረሻም ከተቀመጠችበትም ተነስታ ወደ መታጠቢያ ክፍል ልገባ ስትል በሩን ከመዝጋቷ በፊት በእጁም ያስቆማታል። ሶመር ባክን በጣም እያመመኝ ነው፣ የህመም ስሜት እየተሰማኝ ነው። በመጨረሻም ተናግራ በሩን ትዘጋበታለች። ይኸውልሽ ቱርካን ምን ያክል እንደተናደርሽ ይገባኛል። በመናደርሽም አልተከፋውም። ትክክል ነሽ። እንደዚህ በፍጥነትም ደግሞ ይቅርታ ታረጊልኛለሽ ብዬም አልጠብቅም። ነገር ግን ጊዜ ያስፈልገናል። ይኸውልሽ ትንሽ ጊዜ ቢያንስ እኔን አንቺ ያስፈልገናል። ከዚህ በተጨማሪ ደብዳቤው ላይ የተጻፈው ኒያት የጻፈው ነገር አንብበሻል። እኔ የተናገርኩትን ነገር ያረጋግጥልሻል። የእኔ ጥፋት አንድና አንድ ብቻ ነው። በሚኒ ጨዋታ ተታ ልዩ አንቺና እሷን በአንድ ጣራ ቤት ውስጥ ለማኖር መሞከር ይሄ ብቻ ነው ጥፋት ይኸውልሽ ከዚህ ውጭ ምንም ያደረግኩት ነገር የለም እንዲሁም ደግሞ እኔ አንቺን አልካድኩሽም በአንቺ ላይ ወደ እሷ አልሄድኩም ለምንድ ነው እንደዚህ እልህኛ የምትወኘው ንገሪኝ ቆይ ለምንድ ነው የማታምኘኝ ንገሪኝ ይኸውልህ እልህኝነት አይደለም እኔ በጣም ሰልችቶኛል ደክሞኛል ድካም ነው ገባህ ከአቅሜ በላይ ሆኖብኛል ሶመር። ሁላችሁም ልታሳብዱኝ ነው። መተንፈስ እንኳን አልችልም። ይኸውልህ እባክህ ከፍለፊት የዞር በልልኝ፣ ይበቃ። ከእኔ ራቅ ብየሃለሁ። ይህን ሁሉም ሚስጥር ደብቀህ እንደዚህ ከምታኖር ይልቅ ለእኔ ቀድሞውኑ ተናግረህ ቢሆን ኖሮ ሁሉ ነገር ይስተካከል ነበር። ሁሉም ነገር ቀላል ነበር የሚሆነው። ይኸውልሽ የተናገርሽውን ነገር እቀበልሻለሁ። ልክ ነው የተናገርሽው፣ ነገር ግን ፈርቼ ነበረ አንቺን ላለማጣት ብዬ ነው። አንቺንም ማጣ መስሎኝ በጣም ፈርቼ ነው። መናገር ነበረብኝ፣ ነገር ግን አልተናገርኩም። አልቻልኩም መናገር አንቺ እንዳሰብሹ ቀላል አልነበረም። በጣም ከባድ ነገር ነው። ሁልጊዜ ጊዜ ግን የምጨነቅበት ጉዳይ ነበረ ሶመር ፈርቶ ነበር እያልኩሽ ነው። እያለንበሩም ሲመታው፣ ቱርካንም ትደነግጣለች። ፈርቼ ነበር። በቃ አንተ በጣም ጨካኝ ሰው ነህ። በእውነት ይሄ ሁሉ ውሸት እያለህ እዚህ ቤት ውስጥ አኑረህኛል። በዚህ ሁሉ ውሸት መካከል እንድኖር ፈርድህብኛል። ይሄ ብቻ አይደለም፣ ከቤተሰቤ ጋር ያለኝን ግንኙነት በሙሉ እንዳቋርጥ አድርገህኛል። ከዚህ በተጨማሪ አባቴ ለመጀመሪያ ጊዜ ልጅ ታሳፍር ያለሽ ብሎኛል። ዛሬ ክብር የሚባል ነገር የለሽም ብሎኛል። በአንተ ፍራቻ ምክንያት ሁሉን ነገር አጥቻለሁ። ነገር ግን አሁንም ቢሆን እኔ ማንንም አልፈራም፣ ምክንያቱም እኔ የማጣው ነገር የለኝም ከዚህ በኋላ ገባህ? ይኸውልሽ ቱርካን፣ አንቺ የምትናገሪው ነገር በደንብ አድርጎ ይገባኛል። እኔም ብሆን ሁሉን ነገር አጥቻለሁ። በአንቺ ቤተሰብ በኩል ያለውን ሁሉ አጥቻለሁ። ይኸውልሽ ይሄንን ቤት ለቀሽ መሄድ ትቺ ነበረ ቅድም፣ ነገር ግን አላደረግሽውም። ይሄንንም የተረዳሁት ምን እንደሆነ ታውቂያለሽ? አንቺ ከኛ ቤተሰብ ጎን እንደሆንሽ እና ለኛ ብለሽ እንደምትዋጌ ነው። ይሄን አመኛለሁ። ምንም ነገር ቢፈጠር እኔ ባንቺ በፍጹም ተስፋ እንዳልቆርጥ ያደርገኛል። ነገር ግን ምን ዋጋለሁ ንገሪኝ። እኔ እና አንቺ ካልተስማማን ምን ዋጋለሁ? አንድ ነገር ልንገርሽ፣ እንደውም ይኸውልሽ ቱርካን፣ ፍቅር የሚባለው ነገር እንደዚህ በቀላሉ አንቺ እንዳሰብሽው ሮጠሽ የምታመልጪው ነገር አይደለም። እንደዛ ካደረግሽ ደግሞ አንቺ በፍጹም አታፈቅርኝም ማለት ነው። ይኸውልህ ፍቅርን ከመግዳት ጋር አንድ ላይ ልታንጻጽረው በፍጹም እንዳትሞክር። አንድ ቀን ትጠላኛለህ። እንደዛ ነው የምታስቢው? ንገሪኝ፣ ትጠይኛለሽ ማለት ነው። እንደዛ ከሆነ ቱርካን አንቺ በሚኔ በፍጹም አትናደጅባትም ማለት ነው። እንደውም ትክክለኛ የምታፈቅረኝ ሚኔ ነች። ሚኔ በደንብ ከልቧ ታፈቅረኛለች። ታውቂያለሽ? ምክንያቱም እኔ እንደዚህ እያገለልኳትና እየጠለኋት እሷ ግን በፍጹም ልጠላኝ አልቻለችም። እኔን ከመውደድ በፍጹም አላስቆማትም። ይሄ ብቻ አይደለም ደግሞ ተመልከች፣ እሷ ለኔ ስትል ብዙ ነገር አድርጋለች፣ እራሷን እስከማጥፋት ድረስ። የዚህን ጊዜ በጣም ተናዳ ቱርካን በሩን ከፍታም ትጋፈ ትሰጠዋለች እየገፈተረችም ዞር በል አንተ። እንደዛ ከሆነ ለምን አትሄድም? ከዚህ ለምን አትሄድም? ሚኒ ጋር ለምን አትሄድም? ምን አይነት ጅላጅል ነኝ ግን እኔ። አንተ የዛን ጊዜ እኔን ያላመንከኝ ጊዜ ሞትን ነበር የመረጥኩት ታውቃለህ። ሞትን መርጬ ነበር። ትንሽ እንኳን አታፍርም? እኔና እሷን ስታነጻጽር ማን ነው? ቆይ አንተ ንገሪ ማን ነው? ማነው መብት የሰጠህ? እኔማ ትልቁ ሶመር ነኝ። ይኸውልሽ በሆድሽ ውስጥ ያለው የዚህ ጽንስ አባት ነኝ። አንተ ማንም አይደለህም። ከዚህ በኋላ ለእኔ ማንም አይደለህም። ነገሩ እንደዛ ነው፣ እንደዚህ ነው በቃ እያለም ይጠይቃታል። ቱርካንም አሁ እያ ትመልሳለች። ይኸውልሽ ነገ እኔ ራሴ ወደ ዶክተር ጋር ወስድሻለሁ እኔው ራሴ ወደ ዶክተር ጋር ካልወሰድኩሽ ነገ ፈጣሪ ይቅጣኝውልሽ ራሴ ወስድሻለሁ፣ ዶክተር ጋር ወስድሻለሁ። ራሴ ልጁን እንደፈለግሽ ታደርጊዋለሽ፣ ታስወርጅዋለሽ። በቃ እኔው ራሴ እኔም ወስድሽ ብሎ ተናዶ በመጨረሻ ሶመር ቱርካንን ጥሏት ይሄዳል። ቱርካንን በጣም ታዝናለች። ውድና የተከበራችሁ የቻናላችን ተከታታዮች፣ የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ ሲሆናችሁ የደውል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይለውላችሁ።